የተሰማው ዜና እጅግ ልብ ይሰብራል። ገና የመዳኗ ዜና ሳይረግብ የረዳትን አምላክ አመስግና ሳትጨርስ ስለተደረገላት ውለታ ዘምራ ሳትጠግብ ሞተች የሚል መርዶ መሰማቱ ብዙዎችን አስደንግጧል። ህመሟ ያሳሰባቸው መዳኗ የናፈቃቸው በርካታ ኢትዮጵያውያን የደግነት እጃቸውን ዘርግተው የሃይማኖት ሰዎች በጸሎት አስበዋት በእርሷ ጠንካራ መንፈስና ሁሉም በሚያደርግ አምላክ ፍቃድ ከአልጋ ጥሎ ካደቀቃት የካንሰር ህመም አገግማ ወደ አገር ቤት በደስታ መመለሷ ሲነገር በርካቶች በደስታ አምባጅበዋታል ለአምላኳ በደስታ ስትዘምርና በአሴ ስታመሰግንም ታይታለች። ገናም ላዳናትና ከሞት ላስመለጣት አምላክ የምስጋና መዝሙሮችን ለማበርከት እንዲሁም ለማገልገል ተስፋ እናቅር ነበራት። ዛሬ ግን አሸንፋው የቆመችው ካንሰር ዳግም አንሰራርቶ ላይ መልሳት ይዟት ሄዷል። ዘማሪት የምስራች ከዚህ ዓለም በሞት ተለይታለች። አመለጥኩት ያለችው ካንሰር ድንገት ማገርሸቱ ተሰምቶ እባካችሁ ጸልዩላት ተብሎ በተነገረ ማግስት ምንገጠማት ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች ዛሬ በርካቶች ለማመን የተቸገሩበትና እጅግ ልብ ሰባሪ የሆነ ስለዘማሪት የምስራች ህልፈትና ከመሞቷ አስቀድሞ በግል የፌስቡክ ገጿ ላይ ስላጋራቸው አነጋጋሪ መልእክት እንዲሁም ከህልፈቷ በኋላ እየተሰሙ ስላሉ አዳዲስ ጉዳዮች እናጋራችኋለን ቻናሉን ሰብስክራይብ በማድረግ ሰብ እንድትሆኑ እየጋበዝን ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ይህችን በመዝሙሮቿ ብዙዎችን ያጽናናች ዘማሪን ህይወት የፈተነው ጉዳይ የተከሰተው ከዛሬ ዘጠኝ ወር ገደማ በፊት ነበረ። የጨጓራ ቁስለት የመሰላት ህመም ካንሰር እንደሆነ ሲነገራት የሆነውን እንዲህ ስትል ገልጻው ነበረ። የያዘኝ በሽታ ካንሰር እንደሆነ ሲነገረኝ እጅግ ብደነግጥም ና እኔን ካንሰር ብዬ ለማመን ቢቸግረኝም በጆሮዬ ግን ካንሰር የለብ ብሽም የሚል ድምጽ እሰማ ነበር፣ ስትልም ስለ ሁኔታው አጋርታ እንደምትድንና በአምላኳ ተስፋ እንደምታደርግ አምና ህክምናውን ለማድረግ ጥረት ማድረግ ጀመረች። ይህ ከባድ በሽታም በሀገር ውስጥ በሚገኙ የህክምና ተቋማት ውስጥ ክትትል ቢደረግበትም ከአቅሟ በላይ በመሆኑ ከሀገር ወጥታ የተሻለ ህክምና ማድረግ እንዳለባት ተነግሯት፣ ለህክምና የሚያስፈልጋት የገንዘብ መጠን ከፍተኛ ወጪ የሚጠይቅ በመሆኑ የምስራችና ቤተሰቧ በራሳቸው መሸፈን ባለመቻላቸው ኢትዮጵያውያን ድጋፍ እንዲያደርጉ በጠየቁት መሰረት ወጣትነቷ ያሳሳቸው ተስፋ ያስደንቃቸው ኢትዮጵያውያን በሙሉ የደ ህግነት እጃቸውን ዘርግተውላት አስፈላጊው የገንዘብ መጠን ተሟልቶ ጉዞዋን ወደ ታይላንድ ሀገር አደረገች። በታይላንድም ህክምናዋን እየተከታተለች ከአንዱ የህክምና ደረጃ ወደ አንዱ የህክምና ደረጃ እየተሸጋገረች ህክምናዋን በጥንካሬ ጨረሰች። የዛኔም እግዚአብሔርን አመስግኑልኝ ስትል የመጨረሻዋን ኬሞ መውሰዷን ገልጻ ጠላት ይዞራል እንጂ አያገኘንም ስትል ተስፋዋን አጋራች። ተስፋም ፍሬ አፍርቶ ከሐኪሞች አንደበት ህክምናው ተሳክቶ ከካንሰር መዳኗ ተነገራት። ያኔም በጸሎት በድዋ እንዲሁም በገንዘብ አብረዋት የነበሩት ኢትዮጵያውያን በሙሉ ደስታቸው ወደር አልነበረውም። ወዲያውም በለቅሶ የተጓዘችበትን መንገድ በደስታ ተመለሰችበት። ከህመም ጋር የሄደችበትን መንገድ ከህመሟ ተፈውሳ ተመለሰችበት። በደማቅ አቀባበልም ወደ አገር ቤት ገባች። ለአዳናት አምላክም ስትዘምር ታየች። ከሞት መሻገሯንም አበሰረች ፈገ ፈገግታ ፊቷን ሞልቶ ስታመሰግን ያያት ሁሉ በደስታ ያጅባት ነበር። ይህ ደስታ ግን የቆየው ለጥቂት ጊዜያት ብቻ ሆነ። ከሰሞኑ እንደገና የህመም ስሜት ተሰምቷት ከፍተኛ ሳልም እያስቸግራት ሲመጣ ወደ ሆስፒታል ለቼካፕ ባቀናችበት ነበር ያልተጠበቀ አስደንጋጭ ነገር የገጠማት። ተሻገርኩት ያለችው ካንሰር እንደ አዲስ አገርሽቶ በሳንባዋና በጀርባዋ ላይ መገኘቱን ተከትሎም በጽኑ ሕክምና ክፍል ውስጥ መግባቷ ተሰማ። በዚያም ሆና ሕክምናዋን እየተከታተለች መሆኗን የሚገልጽና በጸሎት አስቧት የሚል ጥሪን ያዘለ መልእክትም ተጋራ። ይህ ዜና በርካቶችን ያስደነገጠ ቢሆንም የመጀመሪያውን በጥንካሬ እንደተወጣችው ይህንንም አሸንፋ እንደምትወጣ ከሰው ሀገር ምሮ የመለሳት አምላክ ዛሬም እንደሚረዳት አምነው ቢጠባበቁም የተሰማው ዜና ግን ተስፋ እንደተደረገው የመዳን ሳይሆን የሞት ሆነ። ከህመሙ ጋር መታገል ያደከማት ይመስል ሁሉን ለአምላኳ መስጠቷን በገለጸችበት መልእክቷ ሁሉን ለእርሱ ትታ ሁሉን ለእርሱ ፍቃድ አሳልፋ ሰጥታ አረፈች። ከሞቷ ከቀናት በፊት በፌስቡክ ገጿ ላይ ፍቃድ ከሆነ ይሆናል ፍቃድ ካልሆነ ይቀራል፣ እኔን ያስገረመኝ ነገር ሁሉንም ለበጎ ማድረግ ነው የሚል ጽሑፍ አስፍራ ነበር። ተስፋ ማድረግ ደክሟት ይሆን? መታገል ሰልችቷት ይሆን? ህመሟ ከአቅሟ በላይ ሆኖ ይሆን? ይህን ከእርሷ ውጪ ማንም ሊመልስ ባይችልም እንደ ቀድሞ ማረኝ ሳትል ፍቃድ ከሆነ አድነኝ ካልሆነም ይቅር ስትል አስቀድማ ሁሉን ለእርሱ ተወች። ሁሉን ለበጎ እንደሚያደርግም ገልጻ የሚ ሆነውን በጸጋ እንደምትቀበል ገለጸች። በትናንትናው ዕለትም ግንቦት 25 ቀን 2017 ዓ.ም ከዚህ ዓለም በሞት መለየቷ ተሰማ። በጸሎት አስቧት የሚለው ዜና በተነገረ ማግስት አርፋለች የሚለውን መርዶ መቀበል ያቃታቸው በርካቶች ሀዘናቸውን እያጋሩ ይገኛል። ዘማሪት የምስራች ወጣትነቷን ለፈጣሪዋ እንደሰጠች ይነገርላታል። ዘማሪዋም በዝማሬ ጸጋ ለብዙ መጽናናት እንዲሆን አበርክቶ ያደረገች ወጣት እንደሆነችና ፈጣሪዋን በመፍራት የምትመላለስ እህታችን ነበረች ሲሉ በመንፈሳዊ አገልግሎት አብሯት የነበሩ ሰዎች መረጃዎችን አካፍለዋል። አክለውም በድንገት ሞት ከኛ መለየቷን ስንሰማ እጅግ አዝነናል። የዘማሪ የምስራች ስሞንን ሞት የሰማን ሁላችንም ጥልቅ አዘን ቢሰማንም ፈጣሪ ግን ለቤተሰቦቿና ለወዳጆቿ ሁሉ መጽናናትን ይስጥ ሲሉም መጽናናትን ተመኝተዋል። የተወዳጇ ዘማሪት የምስራች ሽኝትም ዛሬ በዩጎ ሲቲ ቤተ ክርስቲያን እንደሚከናወን መረጃዎች ገልጸዋል። ውድ የአማርያ ቲዩብ ቤተሰቦች እኛም በቻናላችን ስም የመዳኗ ዜና ገና ሳይደበዝዝ ሞቷ በተሰማው ዘማሪት የምስራች እልፈት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቿና ለዘመድ ወዳጆቿ ሁሉ መጽናናትን ተመኘን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዳግም በሌሎች መሰናዶዎች እስክንገናኝ በእያላችሁበት ሰላም ተመኘን። ኢየሱስን ያመኑ ሰዎች ከተነሱ በኋላ ወንጌል ስትነግረው የሚገፋው ሰውዬ ከአንድ ሺህ ዓመት በኋላ ለዛውም ለፍርድ ነው የሚነሳው። መጽሐፍ ሲናገር እንደዚህ ነው። ሮሜ ምዕራፍ ስምንት ቁጥር አንድ እንደዚህ ነው። የእግዚአብሔር ልጅ ኢየሱስ ያድናል። እንደዚህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት ይልናል። ነጋይ ለፍርድ ጊዜ ከደጋላቸው መቼ ነው የሚለው? አሁን ኩነኔ የለባችሁ። አንድ ሰው አሜን ይበል። ኩነኔ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶታል። እኔ አንድ ነገር ልንገራችሁ፣ በየትኛውም የላይፍ ስታተስ ውስጥ ልትመጡ ትችላላችሁ። ኢየሱስ ከሌላችሁ ፍርድ ውስጥና ኩነኔ ውስጥ ናችሁ። እያባበልን ለመናገር በጣም እናዝናለን። ይሄ ሐዋርያው ጳውሎስ በእስር ቤት ውስጥ የጻፈው መጽሐፍ ነው። ሐዋርያው ጳውሎስ በእስር ቤት ውስጥ የተናገረው ንግግር ነው። ወገኖቼ በጣም እናዝናለን። በጣም እናዝናለን። ናይስ ለማውራት አልተፈቀደልንም። ኢየሱስ የሌለው ሰው ሙታን ነው የሚባለው በየትኛውም በየትኛውም የህይወት ሰርከምስታንስ ውስጥ የተማረ ሊሆን ይችላል። ወታደር ሊሆን ይችላል። የአገር መሪ ሊሆን ይችላል ዶክተር ሊሆን ይችላል። ኢንጂነር ሊሆን ይችላል። ባለሀብት ሊሆን ይችላል። በየትኛው የህይወት ሰርከ ምስታት ውስጥ ያለ ሰው ኢየሱስ የሌለው ሰው ሙታን ነው የሚባለው። ኢየሱስ ያለው ሰው ግን ከህያዋን ጋር አብሮ ጌታ ሲመጣ የሚነሳ ሰው። ስለ ሞት አንድ ነገር እንገራችሁ። ሞት እኛ አንፈ መጽሐፋችን ላይ ሶስት ሰዎች ሞቷል። የሚገርምኝ ሰዎች እኔ አብርሃም በሞቱ ይገርምኛል። አብርሃም እግዚአብሔር በጓደኛ ደረጃ አፕሮች ያደረገው ሰው ነው። የጓደኝነትን ኦነርሺፕ የሰጠው ሰው ነው። በውኑ እኔ ወዳጄ አብርሃምን ሳላማክር ብሎ የመመከታት ቢጋድ የመመካከርን ፕሪቪሌጅ የሰጠው ሰው ነው። አብርሃም መጽሐፍ እንደሚል ታውቃላችሁ አብርሃምን ሞተኝ። ሌላው የሚገርመኝ ሰው ሙሴ ነው። ሙሴ በምድር ላይ በጣም ትሁት የትህትና መጨረሻ የነበረ ሰው ስለ ሕዝብ እኔን ብትገለኝ ይሻላል ብሎ እግዚአብሔርን ፊት ለፊት አፍላፍ የሚያወራ የእግዚአብሔር ነቢይ እግዚአብሔር በጣም ንዶ የተጎደሩ የጋድ ፍሬድ መጽሐፍ እንደሚ ታቃላችሁ ሙሴን ቦታ ይላል። እንቢቅርሜ ደግሞ ሌላ ሶስተኛው ሰው ዳዊት ነው። ዳዊት የእግዚአብሔርን አቴንሽን የወሰደ ሰው ኃጢአት እንኳን አድርጎ የእግዚአብሔርን የፍቅር ልብ ሽንገር ያደረገ ሰው የሚገርም ሰው እንደ ዳዊት አይነት መጽሐፍ ቅዱስ ላይ ማጋነል አይሆንም። ኢየሱስ እንኳን የተቀመጠው በዳዊት ወንበር ላይ ተብሎ እራሱ እግዚአብሔር በዚህ ደረጃ ኦነር ያደረገው እንደ ልቤ ያለው ዳዊት የሚዘምረው ዳዊት አምላኩን የሚወደው ዳዊት ታቦቱ ፊት ራቁቱን የጨፈረው ዳዊት። መጽሐፍ ምን እንደሚል ታውቃላችሁ? ዳዊትም የእግዚአብሔር ሐሳብ አገለገለ ከዛ ሞተ። ሞት ችግር ቢኖር ኖሮ እነዚህ ሶስት ሰዎች አይ፣ አያችሁ ሞት ለአማኝ ሞት ለቅዱሳን ሞት የሆነ ዓለምን ጨርሰን ዘላለምን የምንጀምርበት ብሪጃችን ነው እንጂ ድብር ጥፍት የምንልበት አለም መጽሐፍ ሲናገር በልጁ የሚያምን የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወድ